ክሪኤቲንግ ጠንቅር አሁን ምን አለበት ትንሽ እንኳ ቢተኛ እንደዛ ስራ ሲይዝ እንደዛ የሚያዳፈኝ እንቅልፍ እልም ይ ሰላም አሌይኩም ጓደኞች፣ እንቅልፍ አሁን ምን አለበት ትንሽ እንኳን ቢተኛ እንደዛ ስራ ሲይዝ እንደዛ የሚያዳፋኝ እንቅልፍ አይደለም ይ ጓደኞች፣ ጉዴ ልንገራችሁ እንደው እየደረስክ እንደው ምታውኛ አይነት የተጠወ ቁጭ እንደው ምን አይነት መቀኛ ምን አይነት ሳይጣን ነው ግን እኔ አሁን ተኝ ገብተሽ ተኝ ተብዬ በግዴታ ተይዤ በቃ ገብተሽ ተኝ እረፍት አድርጌ በቃ ምናምን ራሴን እያመመ የነበረ ሰሞኑንና በቃ እረፍት አድርጌ ምናምን ተብዬ እረፍት ላደርግ መጣሁ ክላሴ ማለት ነው። ወዲያ ብገላበጥ ወዲያ ብገላበጥ እንቅልፍ ሊወስደኝ ነው እንዴ? እንብየው አለ እንብየው። በቃ ወላሂ ይገርማችኋል እንድንቅ ነው እንኳን ብላችሁ ግን አሁን ምን አለበት ትንሽ ትንሽ እንኳን ብተኛ ምን አለበት ነበር። እቢ አለ እንደምታወት ሙከየሁን ብከፍት መንብ ቁርአን ከፍቼ ብተኛ አረክ ብር ከየት እንጣ ከየት እንጣ መቀኛ እንቅልፍስ፣ መቀኛ እንቅልፍስ። እኔ ግን እስካሁን ስራ ይጀምሮ እግሬ እየተንቀጠቀጠ እግሬ ደግሞ ጭራሽ ስተኛ ይነዘነዘኛል አልኳቸው። አሁን ልነሳ ነው እምቢ አለ እንቅልፍ። እንቅልፍ እምቢ አለ ምን አደርገዋለሁ? ሙከየፍ ከፍት ምንድን ነው ሀዲስ ከፍቼ ብተኛ፣ ኧረ በወጣው እዚሁ ምን በወጣው። እና እምቢ አለኝ እንቅልፍ እላቸዋለሁ። እንዲያው የተረግመ ድሃ ሀብታሚ ጋብዛ ማለት የተረገመ ድሀ ሀብታም ይጋብዛል፣ እንጥፍጥፍ አርጎ ያለችውን ሀብታም ይጋብዛል አሉ። እና ግርም ነው የሚላቸው ነቴድ ኮን ጓደኞች አይ ድረስ እኮ ነው፣ አይ ድረስ እና ይህ እንደዚህ ፈጠጥ እየቀረቡላችሁ አሁን። ይሄን ይሄን አሁን እንደው ስታውኝ አሁን እንኳን ዛሬ ነገስ ስሜታኛ ይመስላል። ታሪክ ነው ታሪክ

እና እንደዛ ንብላቸዋለን ግን እንደው ሲሰጥ ሲገኝ እንደው የማይተኛው ሲገኝ የማይበላው ረፍት ሲሰጥ ማይተኛው ምን ሆኖ ነው? እንደው ማነው ነው እንደኔ በተለይ በተለይ ወላሂ ላዚህ መግዝቼ በቃ መኝታ ላይ ራሴ ነት ራሴ ላይ ካረኩ በኋላ ማለት ነው እንቅርተን ቢ እንደዛ ቆሜ እንደሚል እንደማይደፋኝ ሆነ ማለት ነው። ሲያዙኝ ራሱ አባኩስ ኳስ መስሎ ፊቴ እየሄድኩባቸው ነው መሰል ታኛ ሄዱ ጀመረ አሁን ማለት ነው ይታይ ምክንያቱም አባ ኮስኳሴ መስዬ ሆኖ መሄድባቸው ሲጠሩኝ ማለት ነው፣ ምናምን በቃ አባ ኮስኳሴ ለምን ትዝ አንዳንድ ጊዜ ማለት ነው እንዲህ ሰራተኝነቴን ረሳሁት፣ እንደምን ሆነሽ ነው ምናምን ራሴን አጽናናለሁ። ሁላቸው ዛሬ ወደ ሚገላበጥ ወዲህ ብገላበጥ እምቢ አለ እንቅልፍ። ስለዚህ እንደዛው አባ ኮስኳሴ የመቅረቤ ነው ዛሬም ማለት ነው። እና አሁን ስንት ሰዓቱን አመሰላችሁ? ቆይ ስልክ የት ነበረች? አንድ ለፍላፊ ስልክ ነበረች ሰዓት ዝሮ እንደ ኢትዮጵያ ራስ ሰዓት በዚህ ደግሞ አስር ሰዓት ሆኗል ማለት ነው። እንግዲህ ልነሳ ነው እንቅልፍ እንብታ ምን አደርገዋለሁ አደርገዋለሁ። እኔ በነገራችን ላይ ሳውዲ ሳውዲ ያለሁ ነው ነው የሞከየ ድምጽ ስሰማ ነበር እንቅልፍ የሚወስደኝ ማለት ነው። ሙከል እዚህም ደግሞ እንደዛው ኢትዮጵያ ህጀ ምን አባት ይከፈቸተኛለሁ ስለ ድብልቅ ኢትዮጵያ ሂዶ ሲጀመር ነገር ደስ የሚል ነገር ነው ከቤተሰብ ጋር ሲውካኩ ሲጫወት አምሽቶ ለጥ ነው ምን ችግር አለው። እና ይህን የሚመስለን ጓደኞቼ፣ መብራቱን ባጠፋው፣ ሞቀየፉን ባበራው፣ ስልኪያን ዋይፋውን ባጠፋው እምቢ እንቅልፍ ጠፍት ጠፍት። አሁን መጥባት ስገባ እርግጠኛ ነኝ እንደዚህ ነው የሚደፋኝ። እንደዚ እኔ ምን አደርጋለሁ ካለ እንግዲህ የተጠጋኝን ነገር ምን ድምን አላውቅም። እና ይህን የሚመስለን ጓደኞቼ ለማንኛውም ሰላማችሁ ብዝት ይበል። እንዲ እስቲ አሁን ደሞ ውስጥ አስራ ሁለት ሰአት ነው የተፈቀደልኝ አሁን አስር ሰአት ነው፣ ሁለት ሰአት አለችኝ። እስቲ እንዲወስደኝ እንደሆነ ልገላበጥ ረጉ ረጉድ ደረጉ ረጉድ ታሪክ ነው። ከሰዎች ታሪክ ነው። እውነት እንደው አይ አይዲ እኔ መሬቱ በነከኝ። እውነት ለመናገር ደንጋራችሁ ማጓደኞቼ እውነት ለመናገር ማለት ነው እኔ አልጋዬ አሁን አራት ወሬ ከመጣሁ ማለት ነው አራት ወር ሙሉ አልጋዬ አልተነጠፈም። አልተቀየረም። ለምን መሸተኝቼ ይነጠፋል እኔ ተኝቼ መሻቅ መሽ ተኝቼበት አውቃለሁ እና ይነጠፋል የማይግርማችሁ ማለት ነው እና አራት ወር ያልጋይ አልተቀየረም አንሶራው ማለት ነው ምክንያቱም ንጹህ ነው መሽ ተኝቼበት ይነጠፋል መሽ እኔ የምተኛበት የተወሰነ በአብዛኛው ቁሜ ነው ማሳልፈው ስለዚህ ምንም ምንም ቆሻሻ ስለሌለው እስካሁን ድረስ አልተቀየረም እላችኋለሁ ምንም ንጹህ ነው በቃ ምን ታደርጉታላችሁ እና እና ያልታደለ ዲህ ሀብታሚ ጋብዛን ጓደኞች ይሄው ላችሁ ዛሬ ግቢና እረፍ እስቲ መዋል በዓል ምን እንደ ነካኝ አላውቅም። ጫት እንደ ቃምሰው አይኔ የፈጠው ቁጭ ጫት የቃምሰው ነበር እንደዚህ መርቅ ነው አይኑ ፍጥጥ ብሎ ቁጭ የሚለው ማለት ነው። እኔ ታችሁ ደግሞ አይኔ ናፍጥቼ ቁጭ እና ይሄን ይመስላላችኋለሁ ከክላሴ እንዶች ብሩ ብዬ ሌላ ክላስ መጥቼ የተኛሁት ማለት ነው። ሌላ ክላስ ጓደኞቼ ሞከይፍ አይወዱምና እኔ ደግሞ ለመከየፍ ብዬ ስመጣ ምክንያቱም ሙከየፍ ስከፍት የሌላ ድምጽ ስለማይገባ ሙከየፍ ስለሚጮህ የወስደኛ ብዬ ጓጉቼ ማለት ነው። እልም ይበል ጥላታቸው እልም። አሁን ልነሳ ነው። ምን አደረገው አሉ። ተነስቼ እንኳን ስራ ብጨርስ ይሻለኛል። እንቅልፍ እንቅልፍ ካለለ ልነሳና ተፈተፈ ስራ ብጨርስ ምንም አማራጭ ስለሌለ ማለት ነው። ይህን ምሳኔ ነው ውዶች። ብላ ሲሉት የማይበላ ተኛ ሲሉት የማይተኛ እረፍ ሲሉት የማያርፍ እኔ ላይ ያለው እኔ ላይ ያለው ነገር ይገርማችኋል። ሰላማችሁ ጓደኞች፣ የምወዳችሁ እና የማከብራችሁ ሰላማችሁ ብዝዝት ይበልል ይበያላችሁበት ወዳችኋለሁ አከብራችኋለሁ ሁላችሁንም። ልነሳ እና ዳይ ወደ እስራኤል እበልላችኋለሁ። እንደው ማነው እንዴኔ እንደዚህ እንዴኔ እንደዚህ እንዴኔ እንደዚህ የሆነ ግን አለ። እንደ ቦታ ሲሰጠኝ ረፍት ሲሰጠኝ ስልኬ እንኳ እንዲያታለኝ ዋይ ፋውን ዘግቼ እምቢ አለኝ። ሆላል እምቢ መቀየር በቀርት ስልኬን ዋይ ፋውን በጠፋ ባጠፋ ቦታ ብቀይር እምቢ እንጠፍ እምቢ ታሩታለች። እንግዲህ እንታያዝሮ ዝሮ ልነሳ ና ስራ ለጨርስ። ሰላማችን በጓደኞች በያላችሁበት፣ ያላችሁበት አላ ይጠብቃቸው፣ አላ ይጠብቀን፣ ሀገራችንን ሰላም ያደርግልን። ስንትና ስንት ስራ አለኝ ምርቤ አሁን ከዚህ በኋላ ዛሬ ደግሞ ማሺ ማሺ ነው የምሰራው። ከነገሩ እና ከስራ ሁሉ የምጠላው ማሺ ማሺ፣ ኩሳና ማሺ መልፉፍ የሚባለው ነገር አለ። እሱን እሱን ነገር ስጠላው፣ እውነት ነው የምነግራቸው። አይ አይ በጣም ነው የምጠላው። ግን ምን ታደርጉታላችሁ? ግዴታ ስለሆነ ልሂድ እና እንትን ልበልላችኋለሁ። መላሚልሽ ልነሳ። ይህኔ ነገር እንዲሁ አለ አካባቢ ግን ማለት ነው። ከመሬቱ ጋር ተገናኘች እስካሁን ነበር አልተሳካም። ነው ምንድ ይሄ ጨለማ እንዴ? እነሳ ሰላም አለይኩም።